ጣና ሳተላይት ቲቪ አንድ የጣና ግንባር የሚል ፕሮግራም አላቸው፣ እንደምታውቁት ከዴዋን ከመጀመሪያው ጀምሮ ሲሰሩበት የቆየ በጣና ግንባር ላይ አንድ የገብርዬ ክፍለ ጦር በቅርቡ መስዋዕትነት የከፈለው አርበኛ ከፍ ያለው ደሴ የአርበኛ ከፍ ያለው ደሴ ክፍለ ጦር የገብርዬ ክፍለ ጦር ይባላል። ትልቁ ክፍለ ጦር ነው እንደምታውቁት የዚያ የገብርዬ ክፍለ ጦር ምክትል የፖለቲካ ኃላፊ በሚደንቅ ሁኔታ አጠቃላይ እዛ አካባቢ ያለውን የፖለቲካ ሁኔታ የከዳተኞችን እንቅስቃሴ በተመለከተ ምን አይነት ፖለቲካዊ እንቅስቃሴዎች እንዳሉ የነገርናችሁን ቁልጭ አድርጎ በጥሩና መልካም በሆነ መንገድ እንዴት እንዳብራራው በቀጥታ እሱን ከሰማችሁ በኋላ ነው ወደ እኔ መረጃ ማልፈው። ሰላም ጤና ይስልኝ ውድ የጣና ሳተላይት ቴሌቪዥን ጣና ግንባር የአርበኞች መስመር ፕሮግራም ተከታታዮቻችን እንደምን አላችሁ። በዛሬው ዕለት በጎንደር ጠቅላይ ግዛትስ የታላቁ ገብርዬ ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ተመስገን አዳሙን በእንግድነት በእንግዳነት ይዘን ቀርበናል። አጠቃላይ በወቅታዊ ጉዳዮች የተከናወኑ ተግባራትን፣ እንዲሁም በፖለቲካዊ ሁኔታዎችን፣ ወቅታዊ የትግሉን አቋም የመሳሰሉትን ጉዳዮች ጋር አብረን ቆይታ እናደርጋለን። አርበኛ ተመስገን አዳሙ እንደምን አለ? እግዚአብሔር ይመስገን አመሰግናለሁ። በመጀመሪያ በአንተው አንደበት ለአድማጭ ተመልካቾቻችን ኃላፊነትንና ስምህን አስተዋውቅልንና ከሰሞኑ በጎንደር ጠቅላይ ግዛት ሕዝብ በተለይም በታላቁ ገብርዬ ክፍለ ጦር የተከናወኑ ወታደራዊና ፖለቲካዊ ተግባራቶች ካሉ እነሱ እምትገልጽልን። አመሰግናለሁ ክቡር ጋዜጠኛ እንግዲህ የአማሮ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የገብርዬ ክፍለ ጦር የፖለቲካ ዘርፍ ኃላፊ ነው ኃላፊነቴ እንግዲህ በመጀመሪያ ደረጃ በሰሞኑ በገብርዬ ክፍለ ጦር እና በቀጠናችን የተከናወሉ ዋና ዋና ተግባራት እንግዲህ ቆፍጣናው መሪያችን ሜጀር ጀነራል ከፍ ያለው ደሴ ይመራው የነበረው ታላቁ የገብርዬ ክፍለ ጦር ከሱ ህልፈተ ሞት በኋላ ትግላችንን አጠናክረንና በተደራጀ መንገድ ለመከወን ያመቸን ዘንድ ጠንካራና በፖለቲካው ርዕዮተ ዓለምም የበቃ ወታደራዊ አሰላለፉ ላይም ጠንካራ እውቀትና ብቃት ያለው ወታደራዊ አዛዥ ወይም ደግሞ የክፍለ ጦር አዛዥ መርጠናል። ከዚህ በመቀጠል ወታደራዊ አደረጃጀታችንና ፖለቲካዊ አደረጃጀታችንን ሁለቱንም በማጣመር ረገድ ሰፊ ስራ መስራት እንዳለብን የአመራር ሽግሽግ ደግሞ የአመራር ወይም ደግሞ የአመራር ሪፎርም ሰርተናል። ስለዚህ ይሄ ነገር ትግሉን በበለጠ አጠናክሮ ለማስቀጠል እልህና ወኔ የሚሰንቅ አሰራር እንጂ ትግላችንን ወደኋላ ሊጎትት እንደማይችል መላው ህዝባችንና የሰራዊት አባላችን እንዲሁም አመራራችን፣ አመራሮቻችን በስር ያሉት በቁርጠኝነት ትግላችንን አጠናክረን እንደምንቀጥል በሙሉ ልብ ሁሉን ነገር ከውነናል ማለት ነው። አመሰግናለሁ። አርበኛ አ ተመስገን እንግዲህ ከሰሞኑ በተለያዩ ሚዲያዎችም በተለያዩ በተግባርም እንደምናየው ትግሉ ከፍተኛ ደረጃ ላይ የደረሰ ቢሆንም አንዳንድ በማህበረሰቡ ጋር እንዲሁም በትግሉ ደጋፊዎች ጋር የተፈጠሩ ብዥታዎች አሉ። ታዋቂነትን ያተረፉና በትግሉ ሜዳ ላይ ከነበሩ አንዳንድ የፋኖ አመራሮች፣ እነዚሁም ግለሰቦች ወደ መንግስት ተብዬ እጀ መስጠት ሁኔታ እነዚህ በዜናዎች በመንግስት ሚዲያዎች፣ በመንግስት አክቲቪስቶች እንዲሁም በሌሎች የእኛ ናቸው በምንላቸውም ጭምር እየተራገቡ የማህበረሰቡን የአማራን ህዝብ የተወሰነ ለማወዛገብ እና ለማደናገጥ የሚፈለጉበት ሁኔታ ስላለ በአንተ አስተያየት ይሄ ችግርስ ከምን ጉዳይ ነው የተፈጠረው? በትግሉ ላይስ የሚያሳድረው ምን ተጽዕኖ አለ? በጣም ጥሩና መሰረታዊ ወቅታዊ ጥያቄ ነው። የሚገርምህ በትግል ዓለም ላይ አንዳንድ ችግር ሲፈጠር ለመጀመሪያ ጊዜ ምላሱን አሹሎና እጁን አስረዝሞ የሐሰት ፕሮፓጋንዳ እየነዛ ያለው ገዢው መንግስት ነው። የገዢውን መንግስት አቋም ማንም ያውቀዋል። ትንሽ ክፍተት በተፈጠረ ቁጥር ትልቅ ክፍተት የተፈጠረ አድርጎ ፋኖ የተለያየ አደጋ እንዲገጥመው የተለያየ ስልት እየተጠቀመ ያለ ገዥው መንግስት ነው። ይሄ እንዳለ ሆኖ እጅ የሰጠ የለ ማለት አይደለም። በመፍረክረክ ረገድ የግል ጥቅማቸውን ለማካበት ወደ ትግሉ የገቡ አንዳንድ ደካማ፣ ወንዝ ሊሻገር የሚችል አቅም የሌላቸው ለግል ጥቅማቸው ገብተው የግል ጥቅማችን ሊጓደልብን ነው በሚል ተራ ስሌት እጅ የሰጡ አይጠፉም። ይሄ ሀቅ ነው። ግን ይሄ ነገር ለእኛ ትግል መሰናክል ሳይሆን የበለጠ ትግሉን አጠናክረን እንድንቀጥል ወታደራዊ አደረጃጀቶችን በበለጠ በበለጠ ጉልበት ሰጠው እንዲሄዱ በማድረግ ረገድ ፖለቲካዊ መዋቅሮች ተደራጅተው ህዝቡን በማንቃት ወታደሩን በማንቃት የሚመለከተውን አመራርም ለሚመለከተው የስራ ድርሻ በመመደብ አጠናክረን እንድንቀጥል የሚያደርግ እንጂ አንዳንድ የዋህ የትግሉ ዓላማ ወይም ደግሞ የአማራ ትግል ያልገባቸው ሰዎች እጅ ሰጡ ማለት ትግሉ ወደ ኋላ ይቀራል ማለት አይደለም። እንዲያውም እንዲያውም እንደነኛ አይነት ወቅታዊ ግጭቶች መፈጠሩ ወቅታዊ የአሰራር ክሎች መፈጠራቸው ትግሉን የበለጠ ያቀጣጥለዋል። የበለጠ ልህና ወኔ ሰንቆ ትግሉ በላቀ ደረጃ እንዲቀጥል ያደርገዋል እንጂ ትግሉን ወደ ኋላ የሚጎትትበት አንድም ነገር የለም። አይደለም በትግሉ ዓለም መንግስቱንም እንኳን የትግል መንገራገጭ ይገጥማል። በትግሉ ዓለም ትግል ማለት እጅግ በጣም ውስብስብ ነው። እጅግ በጣም ከባድ ነው። የተደራጀ የትጥቅ ትግልን መምራት ከማናቸውም አቅም በላይ የሚጠይቅ ነው። ስለዚህ እንዲህ እንዲህ አይነት ነገሮች ቢገጥሙ እጅግ በጣም የሚደንቅ ነገር አይደለም። በትግሉ ዓለም የሚገጥም ነገር ነው። እንኳን እኛ ኢትዮጵያ ውስጥ ቀርቶ በሰለጠነው ዓለም ላይ እንኳን የትግል መንገራገጭ ይገጥማል። ይህ የትግል መንገራገጭ ግን አቅምህን አሟጠህ ግብ እንድትመታ የሚያደርግህ ሁሉንም አጥርተህ የተልከሰከሰ አባልክን ግን ያስወገድክ፣ የተጣራ አመራር የሚመለከተውን አመራር ለሚመለከተው የስራ ድርሻ እየሰጠህ ትግሉን አጠናክረህ የምትቀጥልበትን መስመር ለመዘርጋት የሚበጅ እንጂ ትግሉን ወደ ኋላ ሊጎትት የሚችል መስመር እንዳልሆነ በቅጡ መረዳት ይኖርብናል። አመሰግናለሁ። እንግዲህ አርበኛ ተመስገን፣ አጠቃላይ ይህ በአማራ ክልል የፋኖ ትግል ከተጀመረ እንግዲህ ሁለት ዓመቱን አስቆጥሯል። በአሁኑ ደረጃ እንደው ትግሉ በአንተ ግምገማ ምን ደረጃ ላይ ደርሷል? የአማራ ህዝብ ምን ይጠብቅ? እሱ ላይ የምትነግረን መልእክት ካለ መልካም። እንግዲህ የአማራ ትግል የተጀመረው መንግስት ለረጅም ጊዜ የአማራን ማንነት የአማራን ህልውና አማራን ለናንዲያው አጥፍቼ ዝቅ አድርጌ ትጥቁን ቀምቻ አንብርክኬ ገዛዋለሁ ብሎ በጀመረው እቅድ ለምኔ ይሆናል በሚል ስሜት ሁሉም ወደ ትግል ገባ። ወደ ትግል ከገባ በኋላ ሁሉም ወኔ ሰንቋል። አቅሙን አሟጦ ለመታገልም ሰፊ ጥረት አድርጓል። ይሁንና ከዚህ በበለጠ ለመሄድ ትግሉ ከቀጣይ አንጻር የአማራ ሕዝብ ትግል ከቀጣይ አንጻር ትግሉን አጠናክሮ የአማራን ትግል ከግብ በማድረስ ረገድ ከሌሎች የኢትዮጵያ ሕዝቦች ጋር ተባብሮ ወጥ የሆነ ሀገረ መንግስት መስርቶ ወጥ የሆነ ህገ መንግስት ተሻሽሎ እንዲቀጥል ለማድረግ የአማራ ሕዝብ ትግል ወይም የፋኖ ትግል በቅጡ መመራት አለበት። አንደኛው አንደኛው ለስልጣንና ለጥቅም መሯሯጥ ፍጹም ወንጀልና ክልክል ነው። ይሄ ትክክል አይደለም፣ ትክክል አይደለም። ለስልጣንና ለጥቅም የምንሮጥ ከሆነ ምናልባት ለትንሽ ቀን ልንጠቀም እንችል ይሆናል እንጂ ታሪካችን የተበላሸ ነጋገርና ሻገር የማንችልበት ሁኔታ በታሪክ ተመዝግቦ የታሪክ ተወቃሾች እንሆናለን። ከህዝብ የመነጠል ባህሪም ይመጣል። ትግላችንን በተወሰነ መንገድ ይጎትትብናል። ስለዚህ ትግላችንን በበለጠ አጠናክሮ ለማስቀጠል የሚበጀው የተመረጠው ሃይል በአባሉ ወይም በህዝብ የተመረጠ ሰው እንዲመራን እንፈልጋለን። በውስን ቡድኖች የተመረጠ ኃይል ሊመራን አይችልም። ስለዚህ ለስልጣንና ለጥቅም መሯሯጥ ፈጽሞ በፋኖ በኩል ተገቢነት እንደሌለው መያዝ ይኖርበታል። ሌላኛው ጉዳይ ትግላችንን የበለጠ አጠናክሮ ለማስኬድ የሚበጀው ተከታታይ ውይይቶችና የጋራ ግምገማ ማድረግ ነው። ትግል በባህሪው ተከታታይ ውይይት፣ ተከታታይ ግምገማ፣ ተከታታይ ሀሳብ፣ ተከታታይ አቋም፣ ወጥ የሆነ አቋም እያያዝ ካልሄድክ፣ በመሃል በትንሽ ቀዳዳዎች ነገሮች እየገቡ የመስፋትና ችግር የመግጠም አደጋ ሊፈጥር ስለሚችል ተከታታይነት ያለው የጋራ ውይይት፣ የጋራ አቋም ያስፈልገናል። የዓላማ ጽናትም ያስፈልገናል። በተመሳሳይ ትግል ቀላል አይደለም። ትግል ህይወትህን ሰውተህ የዱላ ቅብብሎች ነው። አንተ ታግለህ መስዋዕት ሆነህ ለትውልዱ አስረክበህ ትውልድ ደግሞ ከአንተ የተቀበለውን የትግል ቅብብሎች ለሌላኛው ትውልድ የሚያስተላልፍበትን ስትራቴጂ ነድፈህ የምትሄድበት ነውእና ይህን ሁሉ ለማሳካት ትልቅ የዓላማ ጽናት ይጠይቃል። የዓላማ ጽናት የሌለው ሰው አይደለም ለአገር ቀርቶ ለራሱ ማደጋ ውስጥ ይከተዋል። ስለዚህ የዓላማ ጽናት እጅግ በጣም ወሳኝ ነው። ሌላኛው የአማራን ትግል አንድ አድርጎ ከመምራት ረገድ ጎጠኝነትና መንደርተኝነት መወገድ አለበት። በጎጠኝነትና በመንደርተኝነት ከተወሸቅን አይደለም ትግልና ሻግር ቀርቶ እኛ ራሱ ካለንበት ቦታ አንድ እርምጃ መሄድ አንችልም። በጎጠኝነትና በመንደርተኝነት አገር መምራትና ተሻጋሪ አስተሳሰብ አካቶ ለረጅም ዘመን መግዛት ቢቻል ኖሮ ህዋት ከስልጣን አትወርድም ነበር። ህዋት የትግል አመሰራረቷን እናውቃለን። አራት ጠላቶች አሉኝ ብላ ነው ህዋት ወያኔ ደደቢት በረሃ ላይ የወረደችው። አንደኛ የአማራ ብሔር፣ ሁለተኛ የኦርቶዶክስ ሃይማኖት፣ ሶስተኛ የተሻለ ግለሰብ፣ አራተኛ የሶስት ሺህ ዓመት የኢትዮጵያ ታሪክ። እነኚህ የህዋት ጠላቶች ናቸው። እነኚህን ካላስወገድኩ ህወሓት ለረጅም ጊዜ በስልጣን አይቆይም ብላ ደ በረሃ ገባች። ከረጅም ጊዜ በኋላ ትግሉ እየጠነከረና ማህበረሰብ በአንድ ላይ ተደራጅቶ ወያኔን መቃወም ሲጀመር እነ ሚኒስትሮች እየወጡ መጡ። ስለዚህ መንደርተኝነትና ጎጠኝነት የሚያዋጣ ቢሆን ኖሮ ወያኔ ዓለምን ጠቅልላ ትገዛ ነበር። ስለዚህ የመንደርተኝነትና ጎጠኝነት የመጨረሻ እጣ ፈንታቸው መበተንና ዘርን እስከነመጨረሻው ማጥፋት ነው። ዛሬ ጎጠኞች ሆነን አገር ብንመራ ዛሬ መንደርተኞች ሆነን አገር ብንመራ ሌላ ጎጠኛና መንደርተኛ ነገ ተደራጅቶ በአዲስ እኛን መልሶ ያጠፋናል ስለዚህ ኢትዮጵያ እርስ በራሷ እየተጠፋፋች ታሪኳም እየወደመ ስለሚሄድ ይሄ ትግል ከመንደርተኝነትና ከጎጠኝነት የተላቀቀ አካታችና ሁሉን አቀፍ ትግል መሆን እንዳለበት አትኩሬ መናገር እፈልጋለሁ ሌላኛው የአማራን ትግል በቅጦ ለመምራት ግትር አቋም መያዝ ያስፈልግ አቋም ማለት በነገራችን ላይ የጋራ አቋም ነው የሁለት ወይም የሶስት ግለሰቦች አቋም አይደለም አቋም ማለት እያንዳንዱን ሀሳብ ከእያንዳንዱ ግለሰብ የሚመነጭን ሀሳብ ወደ ጋራ ወይም ደግሞ ወደ ማዕከል እያመጡ ወጥ የሆነ አቋም፣ ወጥ የሆነ ሀሳብ እንዲኖር ማድረግ ያስፈልጋል። እኔ ያልኩት ካልሆነ የሚል ግትር አቋም መጀመሪያ ራሱ ትግሉን ያደርቀዋል፣ ቀጥሎ ራሱ ግለሰቡ ይደርቃል። ስለዚህ ትግላችን ቀጣይነት እንዲኖረው ከግትር አቋም እኔ አውቅላችኋለሁ፣ እኔ ያልኩት ይሁን ከሚል አስተሳሰብ ተላቀን እንዴት እናድርግ የሚል አካታች አቋም ወይም ደግሞ ወጥነት ያለው አቋም እንዲኖር እንፈልጋለን። ሌላው የአመራር ብቃት በየደረጃው በጽኑ መፈተሽ አለበት። እያንዳንዱ አመራር ለአገሩ ለአገሩ ለብሔሩ በቁርጠኝነት መታገል አለበት። እኛ ብሔር አልጠላንም እኮ እ ብሔር ማለት ቋንቋ ተናጋሪ ነው። እኛ የጠላነው በብሔር ተወሽቀው፣ በወጥ ተወሽቀው፣ በመንደርተኝነት ተወሽቀው የራሳቸውን ብሔር ለመጥቀም የራሳቸውን ዘመድ አዝማድ ለመጥቀም ኢትዮጵያን እንደዚህ ለማፈራረስ ስለመጡብን፣ አማራን እንደዚህ ከጨዋታ ውጭ ለማድረግ ስለመጡብን እንጂ እኛ እኮ ብሔር ጠልተን አደለም። የአማራ ብሔር በባሩ ታውቁታላችሁ። ኦሮሞ ሀገር ይሄዳል ተዋልዶ ተከብሮ ነው ያለው። ደቡብ፣ ሶማሌ፣ ጋምቤላ ወዘተ በተለያየ ክልል ትግራይ ክልል በተለያየ ክልል ይሉ አማራ እንስራ፣ እንብላ፣ እንጠጣ፣ እንኑር አብረን ብሎ ጨዋነትን በሰፊው ያስተማረ ብቃት ያለው ብሔር እንጂ ሌላኛውን ብሔር ለመተንኮስ የተዘጋጀ ብሔር እንዳልሆነ መረዳት አለበት። እኛ የጠላ ነው ብሔር ሳይሆን በብሔር ተወሽቀው አማራን ለማጥፋት እያሴሩ ያሉ ቆንጣላ አስተሳሰብ ያላቸው ፖለቲከኞች ነው እኛ የጠላነው። እነኝን ፖለቲከኞችን ደግሞ እስከ መጨረሻው መዋጋትና ስርዓት ማስያዝ የግድ ይሆናል። አጠቃላይ ስለ ሁኔታው ስለ አማራ ትግል አንድነት በዚህ መንገድ ተዳጅቶ ከቀጠለ አማራ ታላቅ ብሔሩ ነው ከሌሎች ብሔሮች ጋር እኩል መብቱ ተከብሮለት የመኖር እድል ያገኛል ማለት ነው። ያለው ሁኔታ ነው። አመሰግናለሁ። በመጨረሻም ለአማራ ሕዝብ፣ ለትግሉ ደጋፊዎች እንዲሁም ለመላው ለኢትዮጵያ ማህበረሰብ የምታስተላልፈው መልእክት ካለህ መልእክትን አስተላልፍና እንሰነባበት። እንግዲህ ይሄ ትግል አማራ ለረጅም ዘመን ወያኔዎች ከ1967 ዓመተ ምህረት ጀምሮ አማራን አጠፋለሁ ብለው ይነሱ እንጂ አማራ በባህሪው ዘረኛ፣ መንደርተኛ፣ ራስ ወዳድ ጥቅመኛ ብሔር አይደለም። ፖለቲካው ከጊዜ ወደ ጊዜ እየወለደው የመጣ ትውልዱ በዚህ ልክ የተቃኘ ከመሆኑ የተነሳ አማራን አጠፋለሁ ብሎ ሲመጣ የትጥቅ ትግልን እንደ አማራጭ ወሰር ነው እንጂ አማራ ብቻ ተጨቆነ ማለት አይደለም። አማራ ላይ ግፍ በዝቷል፣ ምንም የሚያጠያይቅ ጉዳይ አይደለም። ይሄ አማራ ላይ ግፍ አለ፣ በደል አለ፣ እንዲጠፋ ተወስኖበታል፣ ሃይማኖት እንዲጠፋ ተወስኗል። ይህ መንግሥት ይህን እያደረገ ባለበት ሂደት አማራጫችን የትጥቅ ትግል ነው ብለን ተነሳን እንጂ ይህንን ትግል ሌላው የኢትዮጵያ ሕዝብ በበለጠ በበለጠ ወደዚህ ትግል ተቀላቅሎ ይህን ትግል ፋኖ የጀመረውን የትጥቅ ትግል ተቀላቅሎ ማንኛውም ብሔር ነፃ ወጥቶ እኩል እንድንኖር አማራ ከኦሮሞ፣ ከትግሬው፣ ከከንባታ፣ ከሀደያ፣ ከኮንሶ፣ ከሶማሌው፣ ከአፋሩ ጋር እንዲኖር ሰፊ እድል አለውና ማንኛውም የኢትዮጵያ ሕዝብ የፋኖን ትግል ወደ ጎን ሳይተው እህን ጊዜ ነው እድሉ፣ እህን ጊዜ ነው ይሄን የተጀመረለትን የፋኖን ትግል ወደ ጎን ትቶ በመቀላቀልና ያለውን አቅሙን ወደ ፋኖ ድጋፍ በማድረግ ረገድ የድርሻውን ተዋጥቶ ፋኖ መጨረሻ ላይ ከሌሎች ብሔሮች ጋር ወንዝ ተሻግሮ ወጥነት ያለው ስርዓት እንዲፈጠርልን ማንኛውም የኢትዮጵያ ብሔር ይሄን ትግል እንዲደግፍ እንዲቀላቀል ጥሪ እናስተላልፋለን። ይህ ትግል በአጭሩ ከቀረ በጣም አደጋ ነው። ይህንን ማስተጋባት ይጠይቀናል። ስለዚህ ይህ ትግል የፋኖ ብቻ ሳይሆን የአማራ ህዝብ ብቻ ሳይሆን የኦሮሞም ህዝብ ትግል ነው። ኦሮሞም እየተጨቆነ ነው። ትግሬውም እየተጨቆነ ነው። ደቡብም እየተጨቆነ ነው። አማራ ላይ በደል ስለበዛ እንጂ ሌላው ብሄር እየተጨቆነ አደለም ማለታችን ስላልሆነ ማነኛውም ፖለቲከኛ እህን ጊዜ እን ጊዜ ማንኛውም ፖለቲከኛ ማንኛውም ብሄር፣ ይሄ አርቆ በማሰብ ረገድ የዚህን ትግል ጉዳይ አጤኖ አስቦ ትግሉን ተቀላቅሎ በአንድነት እንዲታገል ጥሪ ማስተላለፍ እንፈልጋለን። እናመሰግናለን። አድማጭ ተመልካቾቻችን፣ እንግዲህ በቀጥታ ሙሉ ቃሉን እንድትሰሙት ነው ያደረግነው። በዚህ ጉዳይ ላይ በተለያየ መልኩ ሲነገር የቆየውን ነገር በሙሉ ማርከሻ የሚሆነውን ጥሩ ነገር ነው የተናገረው። እንደሰማችሁት በቃለ መልልሱ ላይ በጣና ሳተላይት ቲቪ ፕሮግራም ላይ ነው የሰሩት። የጣና ሳተላይት ከተጀመረበት ጊዜ ጀምሮ በሚኒሊክ ሳተላይት ቴሌቪዥን ከሚተላለፉ ፕሮግራሞች መካከል አንዱ ነው። በድጋሚ እናመሰግናለን። እንደዚህ ያለ ወሳኝ ፕሮግራሞችን ማዘጋጀት በጣም በጣም ጠቃሚ ነው። በቀጥታ እነሱ ምን እያሉ ነው የከሌን የከሌን እንትና እንትወውና በቀጥታ ምን እያሉ ነው ያሉት፣ እዛው መሬት ላይ ያሉት ሁኔታውን በጥልቀት የሚረዱት አካላት ምን እያሉ ነው የሚለውን በቀጥታ ከነሱ አንደበት መስማታችን በጣም በጣም ገራሚም ተገቢም ትክክልም ነው። ይህንን ነው ማለት የምንፈልገው። ደጋግመን ብለናችኋል። በማንኛውም መመዘኛ በትግል ሂደት ውስጥ የነበሩ አካላት እየከዱ በሚሄዱበት ጊዜ ለዛ ምንም አይነት ተጨማሪ ሰበብ መስጠት ሳያስፈልግ ከድቶ የሄደን በስሙ ከዳተኛ ብሎ መጥራት ይገባል። ነው የሞገት ነው እሱን ነው። በትላንትናው ዕለት የጎንደር ጠቅላይ ግዛት እዝ እንደ እዝ ጠቅላይ ግዛት እዙ በጣም የሚገርም ትልቅ ደርዝ ያለው መግለጫ አውጥተዋል። ይህንን በቀጥታ አሰምተናችኋል። እንደምታውቁት በጣም በጣም ጥሩ ፕሮግራም ነው። ጥሩ መግለጫ ነው። እንደዚህ ያሉ መግለጫዎች አበረታችም ናቸው። ምን ያህል የትግሉን ሂደት በጥልቀት እንደተረዱትም የሚያሳይ ነው። ሁኔታውን እንዴት በስክነት እየገመገሙት እንደሆነም የሚያሳይ ነው። ስለዚህ በጣም ይህንን ብርታት፣ ይህንን አይነት ከሬጅ በጣም ሊመሰገን ነው የሚገባው።